ቤተሰቦች የጽጌ ግርማንን ያፈቀረችው በነገራችን ላይ አብርሽ ሲመጣ ወዲያውን የነቃችው ማለት ነው። አብርሽን ስታይ ጠንከር ጠንከር ትላለች ማለት ዳኒን ነው ወይስ አብርሽን ያፈቀርሽው? ነገሬንና ያው እኛም ደግሞ አዘን ላይ እንቀመጥ። አሰላም አለይኩም ወራመቱ ላይ ወበረካት። ሩታዬ እንግዲህ ትላንትና በጣም እኔ እንጃ፣ ካያችኋት በጣም ተጨንቃ ነበር እያለቀሰች ነበር ምናምን ሜሪም እንደዛው ማለት ነው። ግን ጽጌ አንቺ ዳኒን ካፈቀርሽው ከዚህ በፊት ሰርተሻዋል ይህን ነገር ማለት ነው። ግን ዳኒን ካፈቀርሽው በረኪና በስንት ቀን ነው አንቺ ናሱ ፍቅረኛዎች እንዳልሆናችሁ እናውቃለን። ግን ለስራም ቢሆን እንኳን የማይሆን ነገር ነው እየሰራችሁ ያላችሁት። በረኪና ጠጥተሽ ለዳኒ ብለሽ ማለት ግን ዳኒ የሆነ ቦታ ሴት ከሴት ጋር ሲሆን ጓደኛሽ ካልሆነ እኮ ፍቅረኛሽ ካልሆነ እሱን እንትን ማለት የለብሽም ማለት፣ መቅናትም መንጨርጨርም የለብሽም። በረኪና መጠጠት አያስፈልግብሽም። ብዙ ጊዜ ተናግረሻል። ጓደኛ ነን እኔ እና እሱ በፍቅር አብረን እንትን ማለት ራሱ አንችልም ብለሻል፣ የሆነ ጊዜ ማለት ነው እና እና ማለት ነው። ሩታይ በጣም ነው ያሳዘነች። ወጥቃ ነበረ እና በጣም ተጨንቃ ነበር፣ እያለቀሰች ነበር ምናምን ሰውን እኔ እንጃ ብቻ በጣም ያስጠላል ስራው ማለት ነው የምትሰሩት ስራ። አሁን ደግሞ ያው እንግዲህ አብርሽም ያባብላል፣ ከዛ በኋላ ጸቡ ይፈጠራል ማለት ነው እንደባለፈው። እኔ እንደዛ ነው የሚመስለኝ ምክንያቱም አብርሽ እንደዚህ እሷ ስርስር እንደዚህ እሷን እንትን ለማለት ትሪት ለማድረግ ያኔ ያፈቅራታል ወይም የሆነ ነገር ሳይሆን ያኔ በቃ አጽናናታለሁ ምናምን ብሎ የገባ ሩታ ደግሞ እንዴት ትሆናለ። በቃ ጸብ ይፈጠራል የትኛውም ሴት ልጅ የምትቀናውን ነገር ሩታም ትቀናለች፣ ታደርገዋለች ማለት ነው። ስለዚህ ጸቡ ምን ይሆናል ማለት ነው? ይፋፋማል ማለት ነው። ከዛ በኋላ ወደ የት ሄዳል? አገራችሁ ላይ ሆናችሁ እንደዚህ አይነት ስራ ብሰሩ ግን አሪፍ ነው። ሰው ሀገር ላይ ሆናችሁ ብቻ ይከብዳል። እኔ አላውቅም፣ ዱባይ ላይ እንጃ የምትሄዱ አይመስለኝም ሳስበው ማለት ነው። እና ለእኛም አሪፍ አሪፍ ነገር ብታሳዩን ደስ ይለናል ማለት ነው። በነገራችን ላይ ካሜራ ማኑ ዳን ይመስለኛል። እና ማለት ነው ፋሚሊዎቼ የፅጌ ነገር ግን ግራ ያጋባል የናክል ሰው እኮ እኔ እንጃ አሁን ሩታ ባለፈው በረኪና ጠጥታ ነበር ተባለ እና በረኪና ጠጥታ ነበር ምናምን እራሷ ልታጠፋ ሞክራ ነበር እሷ ለባሏ ነው ያኔ ባሏ ነው አንቺ ግን ፍቅረኛሽ ላልሆነ ነው ወንድ እንዴት ነው በረኪና የምጠጭ እኔ ግራ የሚገባኝ ነገር ማለት ነው በረኪና ደግሞ እንዲህ በቀላሉ ጭራሽ ቀና አድርጎ አያስኬድሽም የወደቅሽው ደግሞ አውቀሽ ነው እንዴ በረኪና ቀልድ መሰለሽ እንዴ ጨጓራሽን በጣስ እና ማለት ነው ስራችሁ በጣም ያስጠላል። አሁን እንግዲህ ነገር ወዴት ሊሄድ ነው? እነ ሩታና አብርሽም ይገቡበታል ማለት ነው በዚህ ነገር ላይ ምክንያቱም ያው አሁን አብርሽ እሷን ትሪት እያደረጋት ነው። ከዛ በኋላ ሩታ ደግሞ እንዴት ከእሷ ጋር ትሆን አለባ? ከዚህ በፊትም የተጣሉት በዚህ ነው ማለት ነው። ጦርነቱ ይፋፋማል ማለት ነው። ቤተሰቦች እንግዲህ እኛ እንጠብቃለን ማለት ነው። ግን በጣም ነው የሚያስጠላው። ሊታይ ምናምን ምንም ነገር በቃ ማለት ምንም አይስብም። የሚሰሩት ስራ ምንም ነገር ወላሂ፣ ምንም ነገር አይስብም በቃ ምንም ያስጠላል። የሚሰሩት ስራ በአጠቃላይ ማለት ነው። እና ደስ ደስ የሚሉ ነገሮችን ብታሳዩን። ዱባይ ላይ ነው ያላቸው አሪፍ አሪፍ ነገር እየተዝናናችሁ ምናምን አገር እስከምትገቡ አገር ገብታችሁ ግን ብትሰሩት ምንም ማለት አይደለም ማለት ነው። እና ፋሚሊዎች ላይክ ሸር ሰብስክራይብ እያረጋችሁ ማለት ነው አበረታቱኝ እና እንግዲህ ይተፋፍሙ መጥቷል። አሁን ምንድነው ሩታና አብርሽ የሚከተቱበታል ማለት ነው። በዚህ ነገር ብቻ አላቅም። አገራችሁ ገብታችሁ ብትሰሩ ግን ደስ ይለኛል እንደኔ አሳብ ማለት ነው እና ፋሚሊዎቼ ላይክ ኮሜንት እየጻፋቸው አበረታቱ። በጣም ወዳችኋለሁ። ቻው